ዝና መጉስን አነቀው። ዝና እንግዲህ መጉስ የሄደበትን እያንዳንዱ እንቅስቃሴ በመፈለግ ሲጥ አድርጎ ያዘው። ሉላ አሁን እየተሰቃየች እና እየተጨነቀች ትገኛለች። ኤፍራታንና እንደውም ደግሞ መሀሊትን ከእስር ቤት አስወጣቸው። ዝና ቢያስወጣቸውም ግን አንድ ነገር እንዳደርጉለት ጠየቃቸው። እሱም ምንድን ነው? የመጉስን እናት መያዝና እንዲሁም ደግሞ ማገት ነበረ። እናም ሉላ የመጉስን እናት አሽሽ በማለት ብትነግረው መጉስን እሷን ምንም የሚያደርጉበት ቦታ የለም በማለትም መለሰላት። ሉላ ሉላና መጉስ ተገናኙ። ሌላው ነገር እንግዲህ አሁን ኤፍራታና እንዲሁም ደግሞ መሀሊት መጉስን አስወግደው ከ ዝናጋ ሁና እሱ ቀብር ላይ እንዲቆም ትፈልጋለች። ብሩክ ልጁ ቀብር ላይ መቆም ቢያቅተው ጓደኛው እሞገስ ላይ እሞገስ ቀብር ላይ እንዲቆም ፍላጎቴ ነው እያለች ትላለች። በጣም ያሳዝናል። ሰላም ውድና የተከበራችሁ የቻናል ቤተሰቦች፣ እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ዛሬ እንግዲህ በጣም በሚገርም እና በሚያሳዝን ሁኔታ መተናል ማለት ነው። ምሳሌ ቀጣይ ፓርት ይዘን መተናል። ምሳሌ እንግዲህ በጣም የህክምና ፕሮግራሟ ገና አልተጀመረም። እንዲሁም ደግሞ መጎስ ዛሬ በጣም በሚያሳዝን ሁኔታ ተዝና እጅ ውስጥ ገብቷል። ዝና መጎስን እንደምንም ብሎ አፈላልጎ እንቅ አድርጎ ይዞ አንገቱን እያስጨነቀ ይገኛል። ሉላ የፈራችው ነገር ደረሰ። ሉላ ይገለሃል፣ አምልጥ፣ ከሱ እራቅ እያለች ብዙ ጊዜ እየደወለች ትነግረው ነበረ። መጎስ ግን እኔ እናንቺ አብረን ሆነን ያለውን ነገር መጋፈጥ ነው እንጂ በፍጹም ጠፍቼ ጠፍተሽ ተደብቀሽ መሆን የለበትም አላት። ስለ ጎዳውት አንተነ ብሎ ስለሚያስብ በጣም ብዙ ችግር ሊያደርስብህ ይችላል፣ ፈንክቸዋለሁ አለችው። ምንና የጎዳሸው ሲላትም በተደጋጋሚ እንደፈነከተችው ነገረችው። በጣም ተገረመ። ደግ አረግሸው አለ። እንግዲህ ዳጣ የሉላን የሉላን መልስ በመስማት በጣም ግራ ተጋባች። በጣምም ደስ አላት። ጀግና ነሽ እውነት ሉላ ጀግና ነሽ በጣም ደግ አደረግሽው ደግ ፈነከትሽው እያለች መደሰት ጀመረች። ይሄ ያስመረራት ሉላ እንግዲህ እሱ ላይ ጉዳት ማድረሷ አሁን ይበልጥ ትልቅ ችግር ውስጥ እንደሚከታቸው ምንም አልተጠራጠረችም ነበር እና ይከተናል ንሰቃ ያለን እያለች እያሰበች እያለ እንዳፈራችውእና እንዳሰበችው አሁን መጎስ ከዝና እጅ ውስጥ ገባ። ሉላን ተቀምቻለሁ እያለም አንድ ወዳጁን ወደሱ ስልክ ወይም ደግሞ ወደ ሉላ መጨረሻ ላይ የደወለላትን ሰው በስልክ ጥሪውና በስልክ አደዋወሉ እንዲይዝለት ጠየቀው። ያም ሰውዬ ወዳጄ ይሄን እንኳ ልረዳ አልችልም። በጣም ከባድ ነው፣ በዛ ላይ በህግ ያስጠይቃል ህግ የማይፈቅድ ነው አለ። ግን ዝና ምንም ቢሆን ወደኋላ አልተመለሰም። ለመጥፎ ነገር አይደለም ወዳጅ፣ ይሄንን ካደረክልኝ የምትፈልገውን ነገር እንዳደርግልህ አደርግላለሁ። ስለዚህ ይሄ ደግሞ የወንጀል ምናምን አይደለም፣ የራሴ ነው። እናም እወክል ለምንህ ይሄም ብቻ አድርግልኝ አለው። እሺ በቃ እንደዛ ታልክ እሞክራለሁ፣ በማለትም ያ ወዳጁ መለሰለት። እናም ዝና መጉስን እንዴት አገኘው እያንዳንዱ ሎኬሽን በመንቀሳቀስ ላይ እያደረገ ያም ወዳጁ መጉስ ወደ ሉላ የደወለበትን ሰዓትና ስልክም እያንዳንዱን እንቅስቃሴውን አውጥቶ ሰጠው። ዝና አሁን ከምንም በላይ የአሸናፊነትና የጀብዱነት ተሰማው። ያንን ተቀብሎ ቀጥታ ወደ መጉስ አመራ። መጉስ እንቅስቃሴው ሳይቀር በሎኬሽን ደረሰበት። ሉላ በሰዓቱ ትልቅ ሆቴል ቤት ነበረች። አትምጣ እዛው ሆን እያለችው እያለ ችግራችንን አብረን መጋፈጽ ሲገባን በፍጹም አንቺን መተው አልችልም በማለትም ከሉላ ጋር እንድሄድ ፈለገ። ሉላ ግን አልተመለሰችም። እዋክህን ሞገስ፣ አዎ እኔ ላንተ ችግር እንጂ መፍትሄ አልሆንም። አሁን የሚበልጥ ትልቅ ችግር ውስጥ ነው ምከትህ እኔ እናንተ ብንገናኝ እዋክህን አለችው። ከዛ ላጣ አድርጋ ስልኩን በመውሰድ ዳጣ ሉላን አናገረቻት። ሉላዬ ይ አንቺ በጣም ጀግናና ውብ ሴት ነሽ፣ ግን ቢሆንም ደግሞ እዋክሽ አንችና፣ ሞገስ ተገናኙ አለቻት። እንዴ ዳጣዬ ርቅስ አንቺም ተጠንቀቂ፣ አንቺንም ካገኘሽ ሊገልሽና ላሰቃይሽ ይችላል። እባክሽን እሱ አረመኔና መጥፎ ሰው ነው፣ አለቻት። ችግር የለውም እኔ ኪድዬ ትጠብቀኛለች። አሁን ያሳስበኝ የአንቺና የሞገስ ነው። ሞገስ እኮ በጣም አዝኗል፣ አንቺም በማጣቱ በጣም ተቆርቷል። በአንቺ ምክንያትም ከብሩክ ጋር ተጣልቶ ከባድ ጸብ ውስጥ ነው ያለው። ልትረጁውና ልታዝኒለት ይገባል። ተገናኝታችሁ የሚመጣውን ችግር በአንድ ብትወጡ ነው የሚሻለው። አንቺ ለብቻ እሱ ለብቻ ሁናችሁ በፍጹም ጥላታችሁን ማሸነፍ አልችሉም፣ አለች አዳጣ። ከዛ እሷም ምን እንዴት? አለች የምሬን ነው ሉላዬ። እውነት የምትወጂ ከሆነ ሞግስን ትወጂው የለ አቅርቢው፣ አትራቂው አለቻት። እሽ በቃ አለች። ያለችበትን ሆቴልም ለዳጣ ነገረቻት። መጉስም ሰተት ብሎ ሄዶ በቃ በጣም በደስታ ተገናኙ። ይገርማል ጸጉሯን ወደኋላ እያስያዛላን ነበር ቃስብ ላይ አስይዘኝ በማለትም እንደ ገተትከኝ እኮ ስትለውም እንደ በደንብ እንዳስይዘሽ ታዲያ ጸጉርሽን ታልያዝኩት ለምን ግድ እኮ ነው ሀላት። መጉስ ከዛ ወደሱ ጠጋ ስትልለት ይገርማል ከልጅነት እስከ ትልቅነት አንድ አይነት ጥረን ሀላት። እንግዲህ ኤፍራታንና እንዲሁም ደግሞ ማሊትን ከእስር ቤት አስወጥቶ ምን አባታችሁ ስሰሩ ነው የታሰራችሁት? ሀላት። መጉስ ቤት ማነው? ብሩክ ቤት ሂደን ምን ልሰሬ? በቃ እቃ ልታመጣ አለች ኤፍራታ ልንዘርፍ ነው አቲ፣ እንደውም እናንተን እንትን ማለት የለብኝም ማስፈታት የለብኝም ነበር አለ። እንዴ ለምን ግን ምን ነ ነው እንደዚህ ሆነ፣ አታውቅም እንደዚህ ተናዳ አታውቅም አለች። አዎ፣ ዛሬ መጉስ ሚስቴን አስፈትቷል። መጉስ ያለበትን ቦታ እንድትጠቁሙኝ አልዛ፣ እሱ ተጠፋ እናትየዋ ያለችበትን ቦታ አጣርታችሁ እንድነግሩኝ ይፈልጋለሁ አለ ከዛ መሀሊት ምንም ችግር የለው በእኔ ጣለው አለችው ይውልሽ አልምርሽም አላት እፍራት አቀጠላለች እና በቃ አንቺ ሂጂና አጣሪ መሀሊት እኔ ቤቴን ናፍቆኛል አለች ምን የምን አባሽ ቤት ነው የምትይው ሲላትም እሽ በቃ አለች እንግዲህ ቅድስት ደግሞ በህልም አለም ውስጥ ተዋኛለች። ጋርሽ እኮ በጣም የተባረከ ሰው ነው። መዋሊት ይህን የመሰለ ክብር ተሰጥቷት ክብሯን አጣች። እዚ አልጋ ላይ ከብሩኬ ጋር ምን አይነት ደስ የሚል ላይፍ ነው። ውፍ ብሩኬስ ምርጥ ሰው እኮ ነው። እንደሱ አይነት ባል ቢገኝ ግን አይገኝም። አይኔን ሳላሽ ነበር እማገባው። ግን የለም፣ ሙሉ ሰው ብሩኬ ነው እሺ፣ ብሩክ ላግባሽ ብሎ ቢጠይቀኝስ አአ እሻልለው እምቢ ነው ምለው አለች። እሱም ደግነቱ አይጠይቀኝም እያለች በህልም ውስጥ ተዋኛለች። አይገርምም ዳጣ። እንግዲህ አሁን ቤተሰቦቿን እያፈላለገች ትገኛለች። እናቴን አገኛታለሁ እናቴ እንዳልጣለችኝ እርግጠኛ ነኝ። አባቴ ነው የርኩስ እያለችም ትበሳጫለች። እና ቅድስት እንዴት እንደዛ ልት ይቻልሽ? አባትሽም ላይሆን ይችላል አለቻት። አላቅም ግን እናቴ እኔን እንደማጥለኝ እርግጠኛ ሆኛለሁ። በዛ ላይ ደግሞ የሞጃ ላይ ሆኜ እገኝና እያንዳንድሽ እንዳታፍሬ አለቻት። ግን እንዴት የት ነው ያገኘሻቸው? በቃ አንድ የሀብታም ቤት አሳይተውን እዛህር አባቴን ቤቱን ሽጦ ወደ እንደሄደ ተነገረ። ቤቱን የገዛው ሰው ደግሞ ባህር ዳር ነው። እዛ ካልመጣ እሄዳለሁ አለችና ሞገስ ጋር መሄዳ አባቷን ቤተሰቦቿን መፈለግ እንዳለባት ነገረችው። ባህር ዳር መሄድ አለብኝ ስትልም ባህር ዳር የትም አትሄጂም፣ ስለዚህ እዋክሽን የሚመጣውን እዚሁ መቀበል አለብን አላት። መጠበቅም አለብሽ አላት። እንግዲህ ስለ ዝና ክፉነት ለቅድስት ስትነግራት በቃ በጣም ኃይለኛ ነው ስትል፣ ኃይለኛ እግዚአብሔር ነው። እና ዝናን እኮ ስላላየሽውና ስላልቀመርሽው ነው አለቻት። እኔ አልፈራውም እያልሽኝ ነው አለች። እኔ አልፈራውም አላልኩም ግን ደግሞ ምን ኃይለኛ ቢሆን የሰው ጀግና የለውም የጊዜ ጀግና እንጂ ስለዚህ ፈጣሪ ብቻ ነው ጀግና ለእኔ፣ አለች። ታይ ቅድስቴ አላየሽውም ፈጣሪ አያጋጥሜ። በይ አለቻት። እንግዲህ ዝና በጣም ቆርጦና በሚስቱ በማይደራደረው አሁን ተዚች ዓለም ለማሰናበት ሞገስን ተነስቷል። ይበልጥ ደግሞ እናቱ ላይ ትልቅ ችግር ማድረስ እንዳለበትም ተረድቷል። እናም መጎስ አሁን ትልቅ ችግር ውስጥ ሉላ እንዳለችው ውስብስብ ያለ የማይፈታ ማጥ የሆነ ችግር ውስጥ ገቡ። ሉላ በጣም ፈርታ ነበር፣ እሱ ካገኘ ይገልሃል። ያሰናብታል እያለች ነበረ። ነገር ግን እሱ አብረን መወጣት አለብን ፈርቼም ምንም ያገኘውን ነገር የለም ራሴንም ለራሴም ሳስቼ ምንም የተቀየረ ነገር የለም። ስለዚህ በቃ የመጣውን አብረን መጋፈጥ አለብን አብረን መወጣት አለብን ሉላዬ፣ አንቺ ብቻ አትራቂኝ ሀላት እሷም እሺ በማለትም ተስማማች ግን ተስማምታ ከሚሄዱ ሄዱ። አጅሬው እዝራ፣ አጅሬው ዝና ደረሰባቸው። ያሳዝን ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ ከቪዲዮ ጋር